ሰላም ጠና ስጥልን የተከበራችሁ ና የተወደዳችሁ በአለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ያከብሮ ሰላምታ ደረሳችሁ እያልን የህዳር ስምንት ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችንን እንድትከታተሉ በአክብሮት እየጠየቅን አስቀድመን የሰዓቱን ዜናዎች ርሶቹ እናስደምጣችኋለን። ከፍተኛ ጦርና ከባድ መሳሪያ ይዞ የፋኖ መሪዎችን ለማፈን የወጣው የብልጽግናው ሰራዊት ከፍተኛ ኪሳራ ደርሶበት ሞት የተረፈ ኃይሉን ይዞ ተመልሷል። በጎንደር ቀጠና የተፈጸመው የፋኖ ታላቅ ድል በዜናችን የሚደመጥ መረጃችን ነው። በቀዳሚነት ተሰሙታላችሁ። አንድ የህዝብ ሆስፒታል ሙሉ በሙሉ በብልጽግና ሰራዊት ታካሚዎች ተጨናንቋል። ይህ የሆነው በጎጃም ቀጠና ሲሆን የተጋድሎን ስፋት የሆስፒታል ምንጮች ሳይቀር ምስክርነታቸውን ሰጥተዋል። በዝርዝር የምትሰሙት የግንባር መረጃችን ነው። ከአዲስ አበባ በቅርብ ርቀት ፋኖ ሁለት ግንባሮችን ከፍቶ ድል ተቀዳጅቷል። በባዲን ካሬ ላይ ጉዳት በማድረስ አጃቢዎቹን ደግሞ እርምጃ ወስዶ ተደርጎባቸዋል እባብ ያየ በልጥ በረየ እንዲሉ ከቀናት በፊት ፋኖ በወረዳው ሚልሻ ኃላፊ ላይ የወሰደው እርምጃ ቀሪዎቹን አስደንግጧቸዋል በእለቱ የሚደመጠው መረጃችን ዝርዝሩን አሰናድቶታል ተሰሙታላችሁ ከባህር ዳር በቅርብ ርቀት መኮድ ከሚባለው የብልጽግናው የጦር ካምፕ አሻጋሪ ላይ ፋኖ በወሰደ የቦምብ ጥቃት ከፍተኛ የብልጽግና ሰራዊት እርምጃ ተወስዶባቸዋል ዝርዝሩን ከዜናችን ይደመጣል የትንታኔ ዘገባችን ደግሞ የአማራ ፋኖ ከኮንጎ ማርች 23 ቡድን ምን ይማራል በሚል መጠይቅ የተሰናዳል የኮንጎ አማጼ ቡድን የኮንጎን መንግስት እጁን ጠምዝዞ ጠረጴዛ ላይ ያስቀመጠበት ጉልበቱ ለፋኖ ምን ትምህርት ይሰጠዋል? ማርች 23 ትግሉን በማራዘሙ የኮንጎ ህዝብ የከፈለው መራራ ዋጋስ ለፋኖ ምን ያስተምረዋል? በሰዓቱ ዜናችን የትንታኔ ነጥቦች ናቸው። ሰዓቱ ሲደርስ ይደምጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው ዜናችን ከዚህ ሰዓት ጀምሮ ወደናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የስማዳው ትንቅንቅ ዛሬም ቀጥሏል። የብልጽግናው ሰራዊት በጎንደር ጠቅላይ ግዛት ስማዳው ራጃ በርካታ ኃይሉን ይዞ ገብቶ የነበረ ቢሆንም በፋኖ ብርቱ ምት ደርሶበት ከፍተኛ ኃይሉ ተመቶበታል ሲል የአፋሪ ጎንደር ጠቅላይ ግዛት ስ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግሯል። ከትናንት መሽት ጀምሮ እንቅስቃሴ እያደረገ ያለው የጠላት ኃይል የኳሳ ቀጠናን የሞት ሽረት አድርጎታል ሲል የሚናገረው አርበኛ ጋሻው አፋሪ ጎንደር ጠቅላይ ግዛት ስ 206ኛ ከፍ ያለው ደሴ ኮር ጄኔራል ኃይሌ ዘውቫንተ ክፍለ ጦርን ለማፈን የዕለት ከእለት እንቅስቃሴው ያደረገው የጠላት ኃይል መሪዎችን ዒላማ ያደረገ ከፍተኛ የኃይል ስምሪት በመስጠት እቅዱ አድርጎት ከርሟል። ዛሬም ግቡን ለመምታት እየባዘነ ቢሆንም በፋኖ የደረሰበት ተደጋጋሚ ብርቱ ምት ከባድ ዋጋ አስከፍሎታል ብሏል። አርበኛ ጋሻው ግዛት አክሎም የቀጠናውን ትግል ማዛባት አለብ ብሎ የተነሳው ይህ ጠላት አምስት ቀን በፊት አንዱም ግቡን ሳያሳካ ከፍተኛ ኃይሉን አስመትቶ የተመለሰ ቢሆንም ዛሬም ተጨማሪ ኃይል ከወገዳ ከተማ ከወረታና ከጋይንት ብቶ የኳሳ ብራ ላይ የሞት ሽረት ግብግብ ለማድረግ ሞክሮ ነበር። ሆኖም በአካባቢው ህዝብና በፋኖ የተቀናጀ ትግል የገባው ሰራዊት በርካታው ተመትቶ የተረፈው ሊወጣ ችሏል በማለት ገልጿል። የብልጽግናው ሰራዊት ከፍተኛ ቁጥር ያለው ሰራዊትና ሜካናይዝድ መሳሪያ ተጠቅሞ በአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮርድ ጄኔራል ኃይል የዘውባንተ ክፍለ ጦር የተቀናጀ ዘመቻ ከፍቶ ነበር። ክፍለ ጦሩ በየጊዜው የሚካሄድበትን ዘመቻ በሽምቅ ውጊያና በጸረ ማጥቃት እልህ አስጨራሽ ትንቅንቅ በማድረግ በጽናት የመከተ ሲሆን ከትናንት ህዳር 7 ቀን 2018 ዓ ም ከንጋቱ 1 አንድ ሰዓት ጀምሮ የዜና አስከጠናቀረበት ሰዓት ድረስ ወታደራዊ ጠቀሜታ ወዳላቸው ቦታዎች ስቦ በማስገባት ተገቢውን ምት እያሳረፈበት መሆኑን የኮሩ ቃል አቀባይ አስታውቋል። የብልጽግናው ሰራዊት ወታደራዊ አዛዦች በአካሄዱት ግምገማ በጎንደር ጠቅላይ ግዛት ቀይ መስመር ብሎ ከለያቸው ቀጠናዎች መካከል አንዱ የስማዳ አውራጃ ነው። ይህን የብልጽግናው ወታደራዊ አዛዦች የግምገማ ሪፖርት መረጃው ቀድሞ የደረሰው የጄኔራል ኃይሌ ዘውቫን ተክፍለ ጦር ህዝብን በማስተባበርና ሰራዊቱንም ብቁ አመራርና የውጊያ ጥበብ በመስጠት የብልጽግናውን ሰራዊት በብቃት መከት መቻሉን ከክፍለ ጦሩ የደረሰን መረጃ ያመለክታል። በሌላ ዜና የአማራን ህዝብ ለተራዘመ ሰቆቃና ለከፍተኛ ስቃይ አስቦ ጦር ያዘመተው የብልጽግናው ስርዓት በዚሁ ጎንደር ጠቅላይ ግዛት በንጹሐን ላይ በፈጸመው ግፍ 15 አማራዎች ተገድለዋል። አርኖ ከተማ አቅራቢያ ወንባ የሚባል ቦታ ላይ በተፈጸመው ግፍ የ12 ዓመት ታዳጊን ጨምሮ 15 ሰዎች ተገድለዋል። የብልጽግናው ሰራዊት በግፍ ከገደላቸው መካከል የ12 ዓመትና የ14 ዓመት ታዳጊዎቹ አብራራው መኳንንትና አወቀ ካሳውን ጨምሮ የአወቀ ካሳው ታላቅ ወንድም አብይ ካሳው በአበይ ጠግዬ መርሻ አውራሪስ መልካሙ በላይ ነውና ሌሎች ስማቸው ያልደረሰን ዘጠኝ ወገኖች ናቸው። እነዚህ ንጹሐን በግፍ የተገደሉት ህጻናቱ የቤተሰቦቻቸውን እንስሳት በሚጠብቁበትና ታላላቆቹ ደግሞ የደረሰ ሰብል እየሰበሰቡ በነበረበት መሆኑን የሟች ቤተሰቦች ለጣና ቴሌቪዥን ገልጸዋል። ሆስፒታሉ በብልጽግና ወታደር ተጨናንቋል ተባለ። የብልጽግናው ሰራዊት በተከታታይ ያደረጋቸው የሌሊት አፈና ሙከራዎች ሙሉ በሙሉ በፋኖ ብርቱ ክንድ ተመክቶበታል። ትናንት ከቀትር በኋላ በምዕራብ ጎጃም ዞን አዴት አውራጃ በተደረገ ውጊያ በርካታ ሰራዊቱ ከባድ ጉዳት ደርሶበታል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 102ኛ ኮር ስር የሚገኙ ሁለት ክፍለ ጦሮች በአካሄዱት የተጠናከረ ውጊያ የብልጽግናው ሰራዊት ከፍተኛ ኪሳራ የደረሰበት ሲሆን፣ አዴት ሆስፒታልም በተጎዱ የብልጽግና ሰራዊት መጨናነቁን የሆስፒታል ምንጮቻችን ተናግረዋል። የ102ኛ ኮር 11ኛ ክፍለ ጦርና 22ኛ ክፍለ ጦር በጥምረት ያካሄዱት የተቀናጀ ውጊያ ከ13 በላይ የብልጽ ብልጽግና ሰራዊት እርምጃ ሲወሰድባቸው ዘጠኝ ደግሞ መቁሰላቸውን የአጼ ቴዎድሮስ 201ኛ ኮር ቃል አቀባይ ፋኖ አብታሙ የሱፍ ገልጾ ነበር። የሆስፒታል ምንጮች በበኩላቸው ፋኖ አብታሙ ከገለጸው አሃዝ የበለጠ ጉዳት የደረሰበት ሰራዊት ወደ ሆስፒታሉ መግባቱን ገልጸዋል። ትናንት አመሻሽ ላይ ከ10 በላይ የተጎዳ የመንግስት ወታደር ወደ ሆስፒታላችን ገብቷል። ከዚያ በፊትም ወደ 15 የሚሆኑ ወታደሮች ሕክምና እየተከታተሉ ስለነበረ በዚህ ሰዓት ሆስፒታላችን ሙሉ በሙሉ የመንግስትን ሰራዊት ብቻ እያከመነው ማለት ይቻላል ሲሉ ተናግረዋል። ከአዴት የመጀመሪያ ደረጃ ሆስፒታል በተጨማሪ በአማራ ክልል የሚገኙ አብዛኞቹ ሆስፒታሎች በብልጽግና ሰራዊት ጉዳተኞች መጨናነቃቸውን በተከታታይ መዘገባችን ይታወሳል። በአንዳንድ የዞንና የወረዳ ሆስፒታሎች ደግሞ ጭራሽ ከብልጽግናው መከላከያ ሰራዊት በስተቀር ሌላ ታካሚን አገልግሎት መስጠት ማቆማቸውን በግልጽ ያሳወቁ መኖሯቸውም ይታወቃል። ትናንት ከቀትር በኋላ ሮብ ገበያና ዳባት ተብለው በሚጠሩ ቀበሌዎች የተካሄደው የፋኖና የብልጽግናው ሰራዊት ውጊያ ለሰዓታት የዘለቀ ብርቱ ተጋድሎ የተደረገበት እንደነበር የገለጹት የአካባቢው ምንጮች በፋኖ በኩል የደረሰ ጉዳት አለመኖሩን ፋኖ ሀብታሙ የሱፍም ሆነ የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ ሁለት መቶ አንደኛ ኮር ተከታታይ ውይይቶችን ከሰራዊቱ አባላትና ከህዝብ ጋር ማካሄዱን አስታውቋል። የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀ የሁለት መቶ አንደኛ ኮር አመራሮች ከ64ኛ ክፍለ ጦር አመራሮች ጋር ውይይት ማካሄዱን ገልጿል። የ201ኛ ኮር ምክትል ሰብሳቢ አርበኛ እሱ ባለውና የጊዜያዊ መንግስት የሰብሳቢ አርበኛ መምህር አዳንኸኝ እያሱ ለ64ኛ ክፍለ ጦር አመራሮች በተመረጡ ጉዳዮች ዙሪያ ማብራሪያ የሰጡ ሲሆን የኮሩ ምስረታን አስፈላጊነትና ጠቀሜታን ማስገንዘብ፣ ወታደራዊ ዝግጁነትን በተመለከተ፣ የጊዜው አስተዳደር አሰራርን በተመለከተ፣ የቀድሞ ክፍለ ጦር የሂሳብና ንብረት አስተዳደርን በተመለከተና በህግ አገልግሎት አሰራር ጉዳይ ሰፋ ያለ ውይይት በማድረግ በቀጣይ እንደ ክፍለ ጦር ሊሰሩ የሚገባቸውን ተግባራት በተመለከተ ተልእኮዎችን የጋራ ስምሪት በመስጠት አቅጣጫ መቀመጡን የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። ሸዋ ላይ በሁለት ግንባር ፋኖ ድል ተቀዳጀም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ደብረ ሊባኖስና ክምር ድንጋይ ላይ ድል መቀዳጀቱን አስታወቀ የአጼ አምደ ጽዮን ኮር ስር የሚገኙት ራስ አበብ አረጋይ ና ምኒልክ ክፍለ ጦሮች የድሉ ባለቤት ናቸው አጼ ምኒልክ ክፍለ ጦርና የራሳ የራስ አበብ አረጋይ ክፍለ ጦር በብልጽግናው ሰራዊት ላይ የወሰዱት ባለ የተጠናከረ ጥቃት ውጤታማ ድሎችን መጎናፀፋቸውን የገለጸው አጼ አምደ ጽዮን ኮር ሚዲያ ና ኮሚኒኬሽን ክፍል የደብረ ሊባኖስ ወረዳ ዋና አስተዳዳሪን ጉዳት በማድረስ አጃቢዎቻቸው ላይ እርምጃ እንደተወሰደባቸው አስታውቋል። ይህን የከተማ ኦፕሬሽን የፈጸመው ደግሞ የራስ አበባ አረጋይ ሦስተኛ ሻለቃ ከክፍለ ጦሩ ቃኞስ ጋር በቅንጅት መሆኑን የኮር ሚዲያና ኮሚኒኬሽን ክፍል ጨምሮ ገልጿል። ራስ አበባ አረጋይ ክፍለ ጦር በቅርቡ ወደ ክፍለ ጦርነት ደረጃ ያደገ መሆኑ አይዘነጋም። ሌላው የአፋድ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አካል የሆነው አጼ ምኒልክ ክፍለ ጦርን በተመሳሳይ በሸዋ ጠቅላይ ግዛት መንዝ አውራጃ መንዝ ቃያ ወረዳ ክምር ድንጋይ ቀበሌ ልዩ ስሙ ስምቦች በተባለ ቦታ ላይ የብልጽግናውን አራተኛ አየር ወለድ ክፍለ ጦር ከፍተኛ ኪሳራ ደርሶበታል። ከነጋቱ 12 ሰዓት እስከ 2 ሰዓት ድረስ በተካሄደ አውደውጊያ ሰባት የኮማንዶ አባላቱ እርምጃ ሲወሰድባቸው በርካታ የሰራዊቱ አባላት ደግሞ ከባድና ቀላል የአካል ጉዳት አስተናግደዋል። በዚህ የፋኖ ጥቃት የተነሳም የማልሜዳ ሆስፒታል በአየር ወለድ ኮማንዶ ክፍለ ጦር ሰራዊት መጨናነቁን የሆስፒታል ምንጮቻችን ተናግረዋል። በሌላ ዜና የሲያ ደበርና ዋዩ ወረዳ የሚልሻ ጠርናፊ የነበሩት አቶ ደረጀ ዘውዴ በቅርቡ በአንድ ወጣት ጥቃት ደርሶባቸው ደብረ ብርሃን ሆስፒታል መግባታቸው የሚታወስ ነው በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውን የብልጽግናውን ስርዓት በታማኝነት ማገልገላቸውን ለማሳየት ወጣቶችን በጅምላ በማፈስ ንጹሐንን በማሰቃየትና አስገድደው ገንዘብ በመቀበል ሲያሰቃዩ የነበሩትን ሚልሻ አንድ የከተማ ወጣት እርምጃ ወስዶባቸው ፋኖን ተቀላቅሎ ነበር። የሚልሻ ጠርናፊው በፋኖ ደመስ ንጋቱ ጥቃት የደረሰባቸው ምት ከፍተኛ ስለነበረ ሆስፒታል ቢገቡም ህይወታቸው ሊተርፍ አልቻለም። በዚህ የተነሳ አስከሬ ናቸው ወደ ሲያደብር ወረዳ ደነባ ከተማ ሲገባ ፋኖ ጥቃት ይከፍትብናል በሚል ስጋት ከተማዋን በከፍተኛ ተኩስና በሰራዊ ከበባ በማድረግ ቀብሩ ሊፈጸም መቻሉን የአጼ አምደጽዮን ኮር ያደረሰን መረጃ ያመላክታል። ባህር ዳር አቅራቢያ ፋኖ የቦንብ ጥቃት ፈጸመ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ሜጫ ላይ የተሳካ የቦምብ ጥቃት መፈጸሙን የግንባር መረጃዎች ለጣና ቴሌቪዥን አስታወቁ። እንደ መረጃ ምንጮቻችን ገለጻ ከመራዊ ተነስቶ ለልዩ ዘመቻ እንቅስቃሴ ሲያደርግ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ የቦምብ ጥቃት በተሽከርካሪ ውስጥ በነበሩ የብልጽግና ወታደሮች ላይ ከፍተኛ ኪሳራ እንደደረሰባቸው ተረጋግጧል። በሜጫ ወረዳ አብሮ መኖር ቀበሌ ላይ በተፈጸመው ድንገተኛ የቦምብ ጥቃት ከ12 በላይ የብልጽግና ሰራዊት አባላት እርምጃ እንደተወሰደባቸው የአይንማኞች ለጣና ቴሌቪዥን ተናግረዋል። የብልጽግናው ሰራዊት ከቦታ ቦታ ለመንቀሳቀስ እየተፈተነ መሆኑን የገለጹት ወታደራዊ ምንጮቻችን በተለይም ስርዓቱ ከሰሞኑ የጀምረው የሌሊት ዘመቻ ክፉኛ ጉዳት አድርሶበታል ብለዋል። ፋኖ በብልጽግናው ሰራዊት ላይ የሚወስደው የጸረ ማጥቃት እርምጃ ብርቱ ምት እየተመታ ያለው የብልጽግናው ሰራዊት በንጹሐን ላይ የሚያደርሰውን የበቀል እርምጃ ግን አጠናክሮ መቀጠሉ ታውቋል። የብልጽግናው ሰራዊት ከቦታ ቦታ መንቀሳቀስ ፈተና እንደሆነበት የብልጽግናው ሊቀመንበር በቅርቡ ጎንደር ከተማ ላይ በተገኙበት መድረክ መናገራቸው ይታወሳል። ሊቀመንበሩ በወቅቱ ንግግራቸው ከጎንደር ከተማ እስከ ጎርጎራ ያለአጃቢ መንቀሳቀስ ፈተና ሆኗል ሲሉ የተናገሩ ሲሆን ይህን ተከትሎም በመላው የአማራ ክልል ግዛቶች የብልጽግና ካድሬዎችም ሆኑ ወታደሮች ዋጋ ሳይከፍሉ መንቀሳቀስ አቁመዋል። ትናንት ምሽት አብሮ መኖር ቀበሌ ላይ ከባድ ኪሳራ ያስተናገደው የብልጽግናው ሰራዊትም በፈለገበት ሰዓትና ቦታ መንቀሳቀስ እንደማይችል አንዱ ማሳያ መሆኑን ወታደራዊ ምንጫችን ገልጸዋል። የአማራ ፋኖ ከማርች 23 ምን ይማራል? የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ልዩ መልእክተኛ ማሳድ ቦሎስ በተገኙበት የኳታር መንግስት ዱሃ ላይ ታሪካዊ የተባለለትን አንድ የስምምነት ፊርማ አፈራርሟል። በስምንት ነጥቦች የታሰረው የዱሃው ስምምነት የተካሄደው የፋብሪስ ሉሙምባ አገር ልጆች እርስ በርሳቸው ያደረጉት ጦርነት መቋጫ ያስገኛል የተባለ ነው። በ2012 እንደተመሰረተ የሚነገርለትና ላለፉት 13 ዓመታት የኮንጎን መንግስት በእጅጉ የፈተነው ኤም23 ወይም ማርች 23 አማጺ ቡድን በቅርቡ የምስራቃዊ ኮንጎ ግዛት ዋና ከተማ ጎማን መቆጣጠሩ ይታወሳል። በርትራንድ ቢሱማ የሚመራው ይህ አማጺ ቡድን ከፕሬዝዳንት ፊሊክስ ሺሲኬዲ መንግሥት ጋር ኳታር ዶሃ ላይ የተኩስ አቁም ስምምነት መፈራረሙን አስመልክቶ ብዙ ሊባልለት የሚገባ ጉዳይ ነው። ስምምነቱ ይጸናል ወይስ ይፈርሳል የሚለው ጉዳይ በእኛ የዕለቱ የትንታኔ መረጃ ላይ ፋይዳ ያለው ጉዳይ ባለመሆኑ ስለሱ ምንም ማለት አይኖርብንም። የእኛ የዕለቱ የትንታኔ አጀንዳችን የአማራፋኖ ከማርቻ 23 ወይም ከኮንጎ አብዮታዊ ጦር ምን ይማራል የሚለው ጉዳይ ነው። የፋብሪስ ሉሙምባን ስልጣን ላይ መቆየት ያልፈለገችው ቤልጀም የኮንጎን ብርቅዬ ልጅ ካስገደለች በኋላ ያች አገር ሰላም እንደ ሰማይ ርቋት ትኖራለች። አገሪቱን ለማረጋጋት ኢትዮጵያን ጨምሮ በርካታ አገራት ጦራቸውን አዝምተው የህይወት መስዋዕትነት ቢከፍሉም የኮንጎ ጦርነት ሊቆም አልቻለም። ለዚህም ሳይሆን አይቀርም ማነው የሚያገባሽ ማን ነው የሚያጨሽ የኮንጎን ጦርነት ሳይመስል ደጅሺ የሚል የጦረኝነት ዘፈንን በአገራችን ሲዘፈን የምንሰማው። ኮንጎ የዓለማችንን ግዙፍ ሀብት በከርሷ ደብቀ ያዘች ብትሆንም በረከቶቿን የሚመኙ እንደ ቤልጅየምና ሌሎች ሀገራት ደግሞ የሰላምን ቁልፍ ለኮንጎ ስለደበቁባት በሰላም እጦት የምትሰቃየ ሀብታም ድሃ አገር ናት። ውሃ ላይ ተኝታ ውሃ የጠማት ጎተራ ውስጥ ተቀምጣ ጠኔ የሚያሰቃያት ምስኪን ምድር ሆናለች። የሩዋንዳው ሁቱና ቶሲ ግጭት ደግሞ ለኮንጎ የበለጠ ፈተናን ይዞ መምጣቱ ይነገራል። የጉዳዩን ስረ መሠረት በይደር እናቆየውና በኮንጎ ምድር ነፍጥ አንስቶ የካታንጋን ግዛት ለመገንጠል ከታገለው ሞይዝ ካፒንዳ ቾምቤ ጀምሮ እስከ ማርች 23 ድረስ በርካታ አማጽያን ተነስተው አገሪቱ ተተራምሳለች። ማርች 23 አማጽ ቡድን በዋናው መሪው በርትራንድ ቢሱማ እየተመራ ባሳለፍነው አመት ጥር አጋማች ላይ የምስራቅ ኮንጎ ግዛት ዋና ከተማ የሆነችውንና ከበርቲዋን ጎማን መቆጣጠሩ በዓለም ዘንድ ዕውቅናውን አናኘው። ይህ ኃይል በሂደትም የፕሬዚዳንት ሺሲኬዲን መንግሥት ለአስገዳጅ ድርድር ወደ ጠረጴዛ ወሰደው። ስምምነቱም ትናንት በኳታር አርዷ መካሄዱ ታውቋል። በዚህ ሂደት ውስጥ የነበሩ ክስተቶችና በጉዞ ላይ የነበሩትን ነጥቦች በማንሳት የአማራ ፋኖ ከዚህ ምን ትምህርት ይወስዳል ብለን የዕለቱን የትንታኔ ዘገባችን አሰናድተነዋል። የኮንጎውን የተኩስ አቆም ስምምነት ዱሃ ላይ እንዲፈራረሙ ያደረጉት አሜሪካ፣ ኳታርና የአፍሪካ ህብረት በጋራ በመስራት ነው። ይህም የጉዳዩን ክብደት ከፍ ያደርገዋል። ማርች 23 ተኩስ አቆሞ ወደ ሰላም እንዲመጣ የሀገር ሽማግሌ ወይም የሃይማኖት አባቶች ተልከውለት አይደለም። ይህም የሆነው አማጺው ቡድን በወታደራዊ ብቻ ሳይሆን በፖለቲካዊና ዲፕሎማ ድሎችም ከፍ ያለ ድል ባለቤት ወይም አድቫንስ ያደረገ መሆኑ ነው። ሌላው ይህ ኃይል በዓለም ንግድ ላይ ከፍተኛ ጠቀሜታ አላቸው ተብለው ከሚጠቀሱ አፍሪካ ግዛቶች መካከል አንዷ የሆነችዋን ምስራቅ ኮንጎን ከነ ዋና ከተማዋ ተቆጣጥሯል። ማርች 23 የተቆጣጠረው ተራ የኮንጎ ቀበሌን ወይም የአንድ ወረዳ ዋና ከተማን አይደለም። ወይም ደግሞ ይህ አማጺ ኃይል የተቆጣጠረውን ከተማ በሰዓታት ለቆ አልወጣም። እነዚህ ድሎች የኮንጎን መንግስት እጁን ተጠምዝዞ ለድርድር እንዲቀመጥ አድርገውታል። ወይም ደግሞ ቀደም ሲል የጠቀሰ ናቸ ናቸው ኃይሎች ማለትም የአፍሪካ ህብረት የአሜሪካ መንግሥትና የኳታር መንግሥት ማርች 23ን ወደ ድርድር እንዲመጣ ተለማምጠውታል። ምንም እንኳን ባሳለፍነው ሐምሌ ላይ ሁለቱ ኃይሎች የተኩስ አቁም ስምምነት ተፈራርመው ውሉን ቢያፈርሱትም ቅሉ እዚህ ላይ ትኩረት ሊሰጣቸው የሚገባቸው መሠረታዊ ጉዳዮች አሉ። እነሱም ባለም ፊት ለድርድር መቀመጥ የመንግሥትን አቅም አዳክሞ እጁን መጠምዘዝ መቻልና ለሕዝብም አማራጭ አይል ሆኖ መገኘት የሚሉት ወሳኝ ነጥቦች የማርች 23ን አቅም የሚገልጹ ናቸው። የአማራ ፋኖ ወደ ትጥቅ ትግል የገባው ጦርነትን ባህላዊ ጨዋታው ካደረገ አመፀኛ ህዝብ አብራክ ስለተፈጠረ አይደለም። ወይም ተጨቁኜ ኖሬ ያለሁና ልገንጠል ብሎም አይደለም። የፋኖ የትግል መነሻ ምክንያት ተደጋግሞ የተነገረና ሁሉም የአማራ ህዝብ ብቻ ሳይሆን አማራን ለማጥፋት ብድርና እርዳታ ፈልጎ ጦር ያዘመተው የብልጽግናው ስርዓትም የፋኖን ትግል መነሻ ምክንያት በሚገባ ያውቀዋል። ጥያቄው አሁን ፋኖ የት ላይ ነው የሚለው ነው። በሽታውን የደበቀ ታማሚ መድኃኒት ሊያገኝ አይችልም እንዲሉ በሽታውን ብቻ ሳይሆን የህመሙን ደረጃ መደበቅም ከህመም መዳን ሳይሆን ህመምን ማባባስ ነው። በዚህ መሰረታዊ መርህ ከተስማማን የአማራ ፋኖ አሁን የሚገኝበትን ቁመና በግልጽ ስንናገረው ለብልጽግናው ስርዓት በበቂ መጠን ስጋት የሚሆንበት ደረጃ ላይ ነው ማለት የሚቻል አይደለም። በአፍሪካ ቀንድ ትልቅ የጸጥታ አማራጭ ኃይል መሆን የሚያስችል አቅም ያለው የአማራ ፋኖ በዚህ ሰዓት ለክልል ዋና ከተማም ሆነ ለዞን ከተማ አስተዳደ ሮች አሁናዊ ስጋት አለመሆኑን የባድን ካድሬዎች እንቅስቃሴ በግልጽ ያሳያል። በአሁኑ ሰዓት የብልጽግናው ሰራዊት የክልሉን ዋና ከተማና የዞን ከተሞችን ለቆ ወደ ወረዳና ቀበሌዎች እየገባ አርሶ አደሩን ትጥቅ ማስፈታት፣ ሚልሻ መመልመል፣ የሰለጠነ ሚልሻና አድማ ብተናን ወደ ገጠር ቀበሌዎች ማዝመት እና የፋኖ መሪዎች አሉበት ወደ ተባሉ የገጠር ቀበሌዎች ብልጽግና ሰራዊቱን እያስገባ ተመልክተናል። በእርግጥ ይህን ስንናገር የፋኖ ትግል ከተጀመረ አጭር ጊዜ ብቻ ያስቆጠረ መሆኑ ጠፍቶን አይደለም፣ ወይም በታላላቅ ከተሞች የፋኖ ኃይሎች ውጊያ ማድረግ አለባቸው በማለትም አይደለም ከአያያዝ ይቀደዳል እንዲሉ አሁን የፋኖ ትግል ያለበትን ሁኔታ ስንናገር የአደረጃጀት መዋቅሩ የፖለቲካ ዕድገቱ የሚዲያና ኮሚኒኬሽን አጠቃቀም ሁኔታውና በአጋርነት የመረጣቸው ኃይሎች ሁኔታ ከግምት ውስጥ ሲገባ ነው የአማራ ፋኖ በዚህ ሰዓት ልዩ ትኩረት ሊያደርግባቸው የሚገቡ ሦስት መሠረታዊ ቁልፍ ጉዳዮች አሉ። እነዚህን ጉዳዮች በፍጥነትና ኃላፊነት በሚሰማው መልኩ መተግበር ካልቻለ የአማራ ህዝብ መከራና የብልጽግና መንግስት ስልጣን ቀጣይነታቸው አይቀርም ሲሉ ተንታኞች ይናገራሉ። አደረጃጀትን በፍጥነት አንድ በማድረግ ህዝብን፣ አላማንና የትግልን መዳረሻ ግብ ታሳቢ ባደረገ መልኩ ሰራዊትን መምራት ቀዳሚ ተስማሚው ነው። በተለይም የጎንዮሽ ትግል በአፋጣኝ ማስቆም ከፋኖ መሪዎች የሚጠበቅ የውዴታው ግዴታ ነው። ሁለተኛው መሰረታዊ ጉዳይ ደግሞ አጋር ኃይሎችን ምርጫ ላይ የሚደረግ ጥንቃቄና የግልጽነት ተገቢነት ነው። የጠላት ጠላት ወዳጅ ነው የሚለው አባባል በአማራ ሕዝብ ትግል ውስጥ ብዙም ቦታ የሚኖረው አይደለም። የአማራ ሕዝብ ጠላተ ብዙ መሆኑ የሚታወቅ ሲሆን ሁሉም ጠላቶቹ ከአማራ ላይ የሚፈልጉት ነገር በግልጽ የሚታወቅ ስለሆነ በአገር ውስጥም ሆነ የውጭ ኃይሎችን ለአጋርነት ሲመርጥ ከፍተኛ ጥንቃቄ፣ የሕዝብ አደራን መጠበቅ፣ የትግል መዳረሻ ግብን ማሰብና ከትግል በኋላ የሚኖረውን ፖለቲካል፣ ኢኮኖሚካል፣ ወታደራዊና ጂኦፖለቲካል ሁኔታውን ታሳቢ ማድረግ ከፋኖ መሪዎች የሚጠበቅ ዋናው ጉዳይ ነው። ሦስተኛውና የመጨረሻው ጉዳይ የትግሉን ፖለቲካዊ ግብ ለሰራዊቱ ማስገንዘብና የዲፕሎማሲ ስራው ላይ ቆራጥ እርምጃ መውሰድ፣ በዚህ በኩል የሚዲያ ክፍሉ ሊጫወተው የሚገባ አውንታዊ ሚና ታሳቢ ተደርጎ ሊቀርብም ይችላል። እነዚህን ሦስት ቅድመ ሁኔታዎች የፋኖ መሪዎች ሳይውሉ ሳያድሩ ተግባራዊ ማድረግ ከቻሉ የትግሉ ጊዜ የሚያጠር ሲሆን የብልጽግናው አገዛዝም ፖለቲካዊና ወታደራዊ ሞት የሚሞትበት ጊዜ ሩቅ አይሆንም ለድርድር እንኳን እንቀመጥ ሚባል ተቋማዊ ጥንካሬ ያለውና የፖለቲካ መዳረሻ ግቡ የሚታወቅ የፋኖ መዋቅር ያስፈልጋል ድርድሩም ትጥቅ ፈቶ በዲዲአር ሰራዊትን ለመበተን ሳይሆን የአማራ ህዝብ ጥያቄዎችን ለማስመለስ ነው የሚሆነው አደራዳሪዎችም የብልጽግናው ምክክር ኮሚሽን ወይም የሰፈር ሽማግሌዎች ሳይሆኑ ፖለቲካዊ ቁመናቸው ከፍ ያሉት ዓለም አቀፍ ተቋማት ይሆናሉ ማለት ነው እዚህ ላይ ሽማግሌዎች መናቃችን ሳይሆን የፖለቲካ ጥያቄ አንስቶ ትጥቅላ ነሳ ኃይል የአገር ሽማግሌ መፍትሄ ሊሰጥ ስለማይችል ነው። የአማራ ፋኖ ከማርች 23 ሊማራቸው የሚገባቸው ነጥቦች እነዚህ ብቻ አይደሉም። ማርች 23 ረጅምና የተንዛዛ የትግል ዘመን ማሳለፉ በርካታ ኮንጓውያንን ለከፋ ማህበራዊና ኢኮኖሚያዊ ቀውስ ከመዳረጉን ባለፈ የአገሪቱን ሀብት ለዘራፊዎች ዳርጓታል። ይህ የሆነበት ምክንያት ደግሞ ትግሉን የተራዘመ ባደረጉና አጋር ብሎ የመረጣቸው ኃይሎች የግል ፍላጎታቸውን በትግሉ ላይ ስለጫኑበት ነው። በተለይም የሩዋንዳ መንግስት ፍላጎት በማር ማርች 23 አማጺ ቡድን ላይ ተጭኖበት የኖረ ሲሆን ሩዋንዳ አማጺ ቡድኑን የምትፈልገው በዚህ የትንታኔ ዘገባ ላይ በማይቀርብ አላማ ምክንያት እንጂ አሸንፎ የኮንጎ ስልጣን በእጁ እንዲገባለት አይደለም። ፋኖም በዚህ የህልውና ትግል ውስጥ ከማርች 23 ትምህርት ሊወስድ የሚገባው በዚህኛው በኩል ይሆናል ማለት ነው። የአማራ ህዝብ የተራዘመ ጦርነትን ማስተናገድ እንደሌለበት ሁሉም የሚስማማበት ሀቅ ነው። የፋኖ ትግልም ይህን ታሳቢ ያደረገ መሆን እንደሚገባው የጣና ቴሌቪዥን ፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና አወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።